ያደረጉት ነገር ምንድን ነው? እንግዲህ እሱን አዙሮ የሚጥል መድኃኒት ነገር ነው እየሰጡት ማለት ነው። በጧት ተነስቶ እንግዲህ ናታን ወደ ቢንያም ጋ ሂዶ፣ የሆነ ነገር ማቀድ አለብን የኔ ጨረቃ ሲያገባትና እንደዚህ ኤፍራታ እስከ ዛሬ ብቻዋን ታግላለች። ከዚህ በኋላ ግን እኛ መታገል መቻል አለብን፣ ብቻዋን መታገል የለባትም። ስለዚህ ወዳ ፈቅዳ ሳይሆን በሆነ ነገር ተገዳ መሆን አለበት የኔ ጨረቃ በማለት እንግዲህ ሀሳቡን እንደቀየረ ለቢንያም ነግሮት ነበር። ቢንያም ደግሞ እጅግ በጣም ነው ደስ ያለው። ለምን ናታን ካለበት በመንቃቱ እጅግ በጣም ደስ ብሎታል ማለት ነው። ቤዛም ደግሞ ዝም ማለት እንደለለብን አቃለሁኝ፣ ስለዚህ የሆነ ነገር መፍጠር አለብን በማለት እንግዲህ ከጺም ጋር ከናታን ጋር አጠቃላይ ተነጋግረው ነበር። ሉሊትም በሰርጉ ተገኝታለች። ሉሊት ግን ከሰርጉ በፊት ከመሄዷ በፊት ልክ ያፌትን ኤፍራታ ልታገባው በሰማሽ ጊዜ እጅግ በጣም ቀንታለሽ ማለት ነው። ምክንያቱም በጣም ሀብታም እኮ ነው። ስለዚህ ከሱን አግብታ የምትኖር ከሆነ እጅግ በጣም ድልቅቅ አድርጎ ነው የሚያኖራት። ልጅ እኮ ሀብታም ነው። አንቺ አላወቅሽውም እንዴ ቤዛ? በማለት እንግዲህ ለቤዛ ስትነግራት ነበር። ቤዛ አሁን እሱ ናታን ያፌትን በማግባቷ ኤፍራታ እየቀናሽ ነው ማለት ነው። ምን አይነት ንግር ነው? ምናምን ነገር በማለት ዝም ብለሽ አዘባርቂ በማለት እንግዲህ ወደ ከክላሷም እንትናስ ውጥታታለች ማለት ነው። እና እንግዲህ ሁላቸው በታደሙበት ሁሉም ታድመዋል፣ በሰርጉ ሰዓት ማለት ነው። እንዲሁም ደግሞ ገኔ ከሰው ቤት በምሰራበት ለኤፍራታ ለእሷ ለልጇ ብላ ብዙ ነገሮችን እንግዲህ ታውቃላችሁ የሕብረተሰቡን ወሬ ምናምን ነገር ማለት ነው ወይንም ደግሞ የጉረቤቱን ወሬ ሰው ምን እንደሚል ለሰው ማለት ነው። እና ኤፉዬን ለልጇ ብላ ለኤፍራታ ብላ አንገቷን ደፍታ ከሰው ቤት ስትሰራ ነበረ ማለት ነው ጎሎባት ሳይሆን እንደዚሁ ለልጇ ብላ ልጇን በቅርብ ለማግኘት ስትል ወይም ደግሞ ጊዜው እስከሚፈታልኝና እስከማናገራት ድረስ በማለት እንግዲህ ከነቤዛ ቤት እንደምትሰራ በቤት ሰራተኝነት ገኒ ሁላችንም እናውቃለን ማለት ነው። ስለዚህ የአፌት አክስት ያው ገኒን የቤት ሰራተኝነት የመስራት ሱስ አለባት በማለት እንግዲህ ከጉረቤቶቿ ጋር ስታማት አይተናል ማለት ነው። ግን ደግሞ የሷ የህቷ ልጅ ያገባት ወይንም ደግሞ ያፌት ያገባት ቆንጂየዋ ኤፍራታ ደግሞ የገኒ ልጅ መሆኗን በፍጹም አያቁም ማለት ነው እና በጣም የሚያስደምም ፓርት ነበረ። በዚያ ላይ ሔዋንም እንደዚሁ ያው ኤፍራታን አናግራት ነበረ አንቺ ያስገደደሽ ነገር ያፌትን ልታገቢ ያስገደደሽ ነገር ምንድን ነው ብላት ጠይቃት ነበረ። እንግዲህ ኤፍራታም ልትነግራትም ፍቃደኛ አደለችም፣ ግን ደግሞ ምን ብላ ስትነግራት አለች ማለት እንግዲህ ናታን ሰው ሲገድል ቪዲዮ ነው እንግዲህ ያሳየት ያፌት ማለት ነው እና እንግዲህ እሱን እንዳት እንዳትነግራት ናታንም እስር ቤት እንደሚገባ ታውቃለች ማለት ነው። ግን ደግሞ ባስነግርኝም ተረድቼሽ አለሁኝ። አንቺ ሰው ለማዳን እንደሆነ ያፌትን ያገባሽው አውቃለሁኝ። እኔም ደግሞ እነዚያ ምስኪን እህቶቼን ማዳን እፈልጋለሁ። ከነዚያ ውስጥ መሄድ እፈልጋለሁኝ። ስለዚህ በጣም ብዙ ጊዜ ሊፈጅብን ይችላል ለመገናኘት። ግን ደግሞ እነዚያንም ማዳን አለብን፣ በማለት እንግዲህ ያው ሄዋንም ልክ ከነዚያ እህቶች ጋር ሳትገባ አትቀርም ማለት ነው ወደዚያም የሚወስዳት እንግዲህ የአፌት አቅዷል ማለት ነው በባለፈው ፓርት እንደውም እሷን ያዟት ወደዚያ እንድንከታት እፈልጋለሁ በማለት ብዙ ነገር ሲናገር አይተናል ማለት ነው ሲቀጥል እንግዲህ የአፌት የአክስቱ ልጅ ደግሞ ጺን በጣም እጅግ በጣም እየተመኛት ለራሱ ለማድረግ እቅድ እየያዘ ይገኛል ማለት ነው ለያፌትም ነግሮት ነበር። እናቴ ትሙት እሷን እንድትነካት አልፈልግም፣ ከነካት ግን እጅግ በጣም እማደርግን እኔ ያቃለው በማለት በጣም ሲዝትበት ነበረ ማለት ነው። ለኤፍራታም ጠይቋት ነበረ። እኔ የምለው ያፌት ለምንድን ነው ሲሆንን በተለይ አይኑ የሚያያት ምኑነች? ምንድነች? በማለት እንግዲህ ለኤፍራታም ጠይቋት ነበረ። የያፌት ያክስቱ ልጅ ማለት ነው፣ የዳጊ ጓደኛ ጠይቋት ነበረ ኤፍራታም እጅግ በጣም ነው የፈራቸው። ጽን ደግሞ ምን ሊያደርጋት ይሆን ወይንስ በብዙ ብር ልንደለመዳቸው ሴቶችን እንደሚሸጥ እንደዚሁ ተደራድሮባት ይሆን ወይስ ለምን ይሆናል በማለት እጅግ በጣም ደንግጣለች ማለት ነው። ግን ደግሞ ሄዋን ከሄዋን በመጣይ ሰዓት እንዲሁም ከአያፌት ማለት ነው አያፌት ቤት የምሰረው ሰራተኛዋ ኤፍራታ ጋር ሆና አይታታለች ሄዋንን ማለት ነው እና እዚያ ቤት ሆና የምትሰራ ሰራተኛዋ በጣም ብዙ መረጃዎች እየሰበሰበች ነች። ያፌት ነች ወይንስ ደግሞ ፖሊስ ነች የሚለው ነገር እጅግ በጣም ያሳስባል ማለት ነው። ነገሮችን እንዳታከሽፍባቸው ማለት ነው የነ ኤፍራታን እንዲሁም ደግሞ ኤዋን ያሰቡትን ነገሮች በሙሉ የምታከሽፋቸው ይመስለኛል ሳስበው ማለት ነው። ምክንያቱም ሄዋን ስትመጣ የሆነ የተለየ ነገር እንትንብላለች ማለት ነው። እና እንግዲህ ቀጣይ ፓርት ምን ይሆናል? ናታን እንዳሰበው ያፌት ቀለበት ማድረጉን አንትን ብዬ እኔ ቀለበት አደርግላታለሁኝ በማለት እንግዲህ ሲናገር ሰምተናል። ያፌት እንዴት ነው ከዛ ካለበት ሊነቃ ይችላል ወይንስ ደግሞ በዚያው ይቀራል? ሰርጉ ይቀጥላል ወይንስ ተበጥብጦ ሁሉም ይንት ነው ይሄዳል፣ የሚለው በጉጉት ሁላችንም የምንጠብቅ ይሆናል። በክፍል ሰባ ሶስት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። ግን ሰርጉን ስለተበጠበጠ ወይም ደግሞ ያፌት ኤፉይን ስላለገባት እጅግ በጣም ደስ ብሎኛል ማለት ነው።